ምርጥ ወንድማማቾች እንግዲህ ፍፄና ብሩኬ ማለት ነው። ኦ ማይጋድ ቤት ለንቦሳ ነው። እስ ያለበትዝላያችል፣ ብሩኬ እሄዳለሁ ብሎ መኪና እያሞቀ ስለሆነ እነ ፍጹምን ስላልጠበቃቸው እንዴት እንደደነገጠቀትታኮ ከአሁን አሁን አሳገተኝ፣ ከአሁን አሁን አሳነቀኝ፣ እንዴት ነው? ለምን ተሰብስበው መጡ? ምን ተፈጥሮ ነው? እያለ እያለ እኮ ስጋት ላይ ነው ያለው። አላወቃችሁም? እናንተ አልገባችሁም? ቤተሰብ ደህና ናችሁ? ግን ሰላም ሳልላችሁ በእናታችሁ ደህና ነን ቡቡዬ፣ ከአንተ ሀሳብ ናፍቆት በስተቀር ስለመጣ ስላየንደስ ብለናል። አይምንን ደግሞ በፎቶ አይተናታል። እንዲሁም ስቶሪ ላይ አሳዛኝ ነገር ፖስታል ከሰብስባቸው ሚፍታ አንተ ስግጥ ካልክ ታዲያ ብሩክም ስግጥ ማለት አለበት። በእንደዚህ አይነት ፈርተሃል? እሱማ ለእኔ ሊያግተኝ ነው እንህ ይሄ ፍታህል ማ ፕራንክ ማለት ነው። ማየት አለብን። እንደው ቡቡዬማ፣ እንደው ብድርክን ሳልመለስክማ፣ ኧረ መመለስ አለብክ። ጎረምሳ ውስጥ ሃይብዬ የለችም ዛሬ በቤቷ እፎቅ ሆና ነው ወይም ደግሞ ወጣ ብላ ይሆናል ብለን እናስባለን ማለት ነው። ስራ አንሰራ ውጣ ሔኖክ እንግዲህ ሀምሳ ሺህ ገብቶላችኋል። የምትወዱት የምታደንቁት፣ አምሳ እንዴት ነው የሚሞላው ለምትሉ ለምትጨነቁ እንኳን ደስ አላችኋል ብዙ ለመናገር ሰው የሰራበት ስኬታማ ሲሆን ደስ ይላል። ወደ መጨረሻ ላይ ስለ ሔኖክም እንዲሁም ስለ ሀሰን ስለ ማህም ማወራው ነገር ይኖራል። ዛሬ ግን እዚህ ጋር ማወራላችሁ እንግዲህ ሚኪ፣ ፍፄ እና ቡቡ ነው። ቡቡ እንግዲህ እንኳንም ቀለል ብሎ ልህ የትናንትና ፈርችልህ ነበር እንደባለፈው ህክምና ያሯሩ ጣህል ብዬ ነበር። ፏፍሽ ብሎ መቶላቸዋል ማለት ነው። እንግዲህ ቡቡዬ እንኳን ደህና መጣህ እላለው ማለት ነው። ምክንያቱም ሲወራ እንደዋለው አይደለም ለማለት ፈልጌ ነው። ለማንኛውም የኛ ወድ ቤተሰቦች ሰዎች እንዴት ናቸው? እንዴት አላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ሀይሚን እንግዲህ እስካሁን ሰዓት ይህን ቪዲዮ እስከምሰራ ሰዓት አላየኋትም። ብሩክ እንግዲህ በዚህ መልኩ ፏፍሽ ብሎ መቶላችኋል። ፍፄም እንግዲህ ቤቱን አሳየኝ እያለ ለሚኬ ቀጥ ሰጥ ለጥ ብለው መጥተዋል። ያደረጉት ፕራንክ ግን የሚገርመው ነገር ከዚህ በፊት ሚፍታህና ብሩኬ ለእንትና ለሀይሚ ሰርተውበታል። በነገራችን ላይ ማለት ነው ወይም አሁን ቀይ ነገር ብታደርጉት ትንሽ ያሳምናል የሚገርማችሁ ነገር እነሱ ፕራንክ እናረጋለን ብለው ራሳቸው ፕራንክ ሆኑ ግን ግን ማለት ነው ነጭ በነጭ ሆናችሁ በጣም ታምራላችሁ እውነት ለመናገር ሚኪ ደግሞ ማለት ነው የተጠቀለለበትን ከረባት አድርጎት ውስጥ ቁጭ አላለም ወይ እናንተ እኔ እኮ የሚኪ ነገር ይገርመኛል ባለፈው የሃይሜ አልጋ ላይ አልቀመጥም አለ ዛሬ ደግሞ ቤት ገብቶ ሶፋው ነጭ ስለሆነ አልቀመጥም እና ልብስ የቆሻሻ ነው በእርግጥ ፍፄም አልቀመጥም ብሎ ነበረ፣ ግን መጨረሻ ላይ የሆነ ፎጣ ነው ምናምን የሚፍታህን እሱን አርጎ ተቀምጧል ማለት ነው። ሚፍታህ ደግሞ ብሩኬ ሊበቀለኝ ነው ወይ ብሎ መቼስ ፈሴ ያለበት ዝላይ አይችልም አደለ የአገሬ ሰው የሚባለው። እና እንዴት በዚህ ልክ አረ፣ ቁጭ በሉ ምንድነው ነገሩ እያለ ሰጣ ገባ ውስጥ ገብቷል ሚፍታህ ማለት ነው። እንዳያቸው እና በጣም ነው የተገረመው። እና ቡቡዬ በጣም ፈካ ዝንቅ ቀጥ ብሎ መጥቷል ማለት ነው። ይመችህ። እንዲሁም ደግሞ ሚፍታህን እሰራልሃለሁ ብያለው ነበረ። የትናንትናውን ብድር ልትመልስብኝ ነው ወይ አላለም? ሚፍታህ አያችሁ፣ አንተ እኮ እንቅልፍ ይዘው አተኛም። አንድ ነገር አታድርጉ ብቻ፣ ካረጋችሁ በኋላ ሰላም የለውም። ለማለት ይከብዳል፣ ይከብዳል። እንግዲህ እንደምታዩት ሚፍታ ሻይ አፈላ ነው። ችስት እንደ ቤቱ ዘና ብሎ ቤቱ ነው ደግሞ ያው ዘና ፈታ ብሎ ቁጭ በሉ እያለ ሚፍታህን እንግዲህ ሲያስተናግደው ነበር። ደስ ሲል ግን፣ ሴት የለም ግን እዚህ ቤት ውስጥ ማለት ነው ሃይሚ ጓደኞች ጣምአረ ሴት ሲመጣማእን ይበሏትሴት መታ ማለት ነው። ምክንያቱም ዘወ እነዚህ ወንዶቹ የሚታወቁ ናቸው የብሩ ጓደኞች ናቸው። የየሚፍነው ፍ ፍፄ ነው። ሚኮ ሚኮ ነው። የብሩኬ ልጅ እንበለው ልበለው የነበረ አጋጣሚ ብሩክም ትልቅ አስተዋጽኦ አድርጓል። ያው ጥሩ ደረጃ ደርሶ ስሙን እንደሚያስጠራው ተስፋ እናረጋለን። አሪፍ ድራማ ከዋኝ ነው። አሁን እየሰራ ያለው እውነት ደስ የሚል ነው፣ ክወናው ማለት ነው። እየገባችሁ ማየት ትችላላችሁ። ምን ነበረ የድራማው ስም? ወላፈ ና ነበ ስሙ ጠፋኝ። እዛ ላይ ነው ብቻ እየተሳተፈ ነው። በዚሁ ቀጥልበት ነው የምንለው እንደምታዩት እንግዲህ ፍፄ ፕራንክ አድርጋለሁ ብሎ ራሱ ነው ፕራንክ የተደረገው። አንደኛ ነገር እጁ ጅምሰን ተጨማልቋል። ሚኪ ጅብሰን ተጨማልቆ ጅብሰኑን አየባቸው ብሩኬ። እንደምታዩት መኪናም እኮ ውጪ ሊወጣ ነበረ እንዳያችሁት ማለት ነው። እና ሀይሚ ለራሷ ዛሬ ዝንጥ ብላ እዛ ቤት ውስጥ ነው ፎቶ የተነሳቸው። እንደ አጋጣሚ ወይ ልብሱን ከኦንላይን ጠልባው ነው ወይም ደግሞ እንግዲህ አብረው ሊወጡ ማለት ነው። እንግዲህ አይደው ነው አላውቅም። የዛሬ ሆኔ ትናንት የዛሬ መሰለኝ የብሩኬ የዛሬ ነው፣ የሀይሚ ግን የመቼ እንደሆነ አይታወቅም። ትናንትና እንደዛ ዝንጥ ብላ ነበር። ጀስት ያው ፕራንክ እናረጋለን ብለው ግን አልተሳካላቸውም። ቤታቸው ግን በጣም ያምራል። በስመ አብ ብሩክና ሔኒ ቤት ማይ ጋድ የአረቦቹ ቤት ራሱ እንደዚህ አያምርም። እውነትም ሰራተኛ ያስፈልጋል ያላችሁ ትክክል ናችሁ እኮ እናንተ ግን አሁንም ሚፍታለተውተ አይባልም። ለማንኛውም የሚመቻቸው ብሩክ እና ፍፄ እንዲሁም ሚኮ ተሳክቶላችኋል ማለት ነው ሌላው እንግዲህ እዚህ ጋር ሄኖክ ሀምሳ ሺህ ገብቷል። ብዙ ቤተሰቦች በጣም ብዙ ጥረት አድርጋቸዋል ሀምሳ ሺህ እንዲገባ ሄኖክ። በዚህ አጋጣሚ የሄኖክ አድናቂዎች እህቶቹ እንኳን ደስ አላችሁ። ከብሩክ ጋር በሆነ ሰዓት በጣም ብዙዎቹ ሰጥ አገባ ውስጥ ገብተው ዘቅዝቀው ተሰድቦ ተገጦ ነበርና የተሰደባችሁበት የተገጠጣችሁበት እንዲ ውጤታማ ሲሆን በጣም ደስ ይላል። ያከበሩለት ሰው ራሱ ያልተጠበቀ ሰው ነው። ማሄና ሀሰን ናቸው እንግዲህ ያው የእነሱ ጀማ ነው። ሁሉም ጀማ ጋር ጥልቅ ጥልቅ ይላል ሄኖክ በነገራችን ላይ እና ስለ ጸባዩም አንዳንድ ትንሽ ትንሽም ቢሆን በትንሹ አስረድታለች ማሄ። እንግዲህ እንደምታዩት እናንተ እንደምታስቡት ያኔ ለአይሚ ጠላት አድርጋችሁ ነበር የምታዩት ማለት ነው፣ ግን አይደለም። እኛ በምናየው ልክ ሳይሆን የሰውን ልጅ አብሮ የሚኖረው ሰው ነው ስለዛ ሰው ጥሩም ሆነ መጥፎ የሚያውቀው ማለት ነው። እና በምታውቀው ልክ ሄኑ ግን ገልጸዋለች ማለት ነው። በአጠቃላይ ብቻ የቦታጀራዊ ወሮች እጅና ጓንት ሆነው ተያይዘው ነው የሚሰሩት። ያንዱ እድገት ያንዱ ያስደስታቸዋል። ምንም ያክል ቢራራቁም ከሌና ከሌ ተጣልተዋል፣ እንደዚህ ሆነዋል ማለት አንችልም። ምክንያቱም የሰው ልጅ ስትሆኑ በሆነች ነገር ትጋጫላችሁ፣ በነገር ነገር ደግሞ ይቅር ተባብላችሁ ትታረቃላችሁ። ያው ማሂና ሀይሚ አሁን ባሉበት ላይ ያኔ ሰላም አይደሉም ብላችሁ ብዙ ምታወሯዋላችሁ። ማሄም ላይ በላይ ስትገባ ስለ እሷ ስትጠየቅ ብዙም መልስ አያሰጥም፣ እንደ ድሮውም አይገናኙም እያላችሁ ትገኛላችሁ። ግን ያው የማይገናኙበት ሁሉም በየራሱ የራሱ የሆነ እንትን ነው ይዞ የሚመጡት የራሳቸው የሆነ አይዲያ ነው ይዞ የሚመጡት ሁሉም ለራሱ አይዲያ ፈጣሪ ነው እና በዛ ምክንያት ላይገናኙ ይችላሉ እንጂ ያን ያክል ይጣላሉ ብዬ አላስብ ምክንያቱም የህፃንነት ጓደኛ ጓደኛ ሆነች። ለብሩኬ ከሀይሜ ጋር ብትጣላ ያን ያክል እሱ ራሱ ዝም ይላል ብዬ አላስብም። ብሩክ ብሩክ እንደምታዩት አደለም በዙሪያው ላለ ሰው ለጓደኞቹ እንኳን ሰላምን የሚፈልግ እርቅን የሚፈልግ ሰላም የሚፈልግ ወንድ ነው። ባጭሩ ወገኖቹን አስታራቂ፣ ጓደኞቹን አስታራቂ ለሰው ሟች ነው ብሩክ አደለም፣ ለራሱ ማለት ነውና ያን ያህል ከማሄ ጋ ይጣላሉ ብዬ እኔ አላስብም። ግን ያው ባለመመቻቸት ላይገናኙ ይችላሉ። አብሮ ላይ ሆኑ ይችላሉ። ለዛም ነው በቀደም ቪዲዮ ሰርባ ታይሚ እንዴት እንዴት ናለች ቢያንስ ሀሰን ጓደኛሽ ጓደኛሽን ሊያገባ ነው ሲል እንዴት እሷ አስቀይራ ሌላ ነገር ትናገራለች ምናምን ብላችሁ ነበር፣ ከዚህ በፊት ማለት ነው። እና ነገር ግን ቪዲዮ መስራት አልፈለግኩም። ግን እንዴት እንዲ ልትቻ ብዬ የራሴ ጥያቄ ነበረኝ። ከዛ ሳስበው ሁሉ ጊዜም እኛ በራሳችን የራሳችን የሆነ ነገር ይኖረናል ብላለች ሃይሜ ማለት ነው። እና ሁሉም ለራሱ አይዲያ ፈጣሪ ነው። እዚህ ቦታ ላይ ምንም ሳይጣሉ ተጣሉ ብለን እኛ የምንሰራው ነገር ለእነሱ አስፈላጊ ነው ብዬን ያላስብም። ከብሮኬ ጋ የልጅነት ጓደኛሞች ናቸው። ያንን ነገር እያየን ወደኋላ ተመልሰን እንዲህ ይፈጠራል የማይሆን ነገር ነው። ምክንያቱም ምንም የሚያገናኛቸው ነገር ስለሌለ፣ የራሳቸው ሴትና ሴት የራሱ የሆነ ነገር ሊያገናኝ ይችላል በእርግጥ። ነገር ግን ያን ያህል ጥብቅ ነገር ያገኛቸዋል ብዬን ያላስብም። ያው ተያይዘው እዚህ ነው የደረሱት። እንደምታዩት ለማሄ ሀይሚና ብሩኬ ናቸው ቻናል የከፈቱላቸው የከፈቱላት። እሷ ግን በባለፈው ስታወራ ባለ ዩቲዩብ አድርጎኛል ሀሰን እና ማን ነበር ስት የነበረው ነገር። ግን ብሩኬና ሀይሚ ናቸው ቻናሉን የከፈቱት ሰርፕራይዝ ያደረጉ ያደረጉዋት ማለት ነው እና ያው አንዳንዴ እንግዲህ ሆነ ሊፈጠር ይችላል ብላችሁ እናንተ ማለፍ ነው፣ ቀለል አድርጋችሁ። ሌላው እንግዲህ ዛሬ ያው ብሩክ ፏ ብሎ መቶላቸዋል። እንግዲህ ትናንትና እኛ ብዙ ነገር ስንወዘጋገብ እንዲሁም ኦንላይን ላይቭ ላይ ተሰብስባችሁ አንዳንድ የማይሆን ነገር የምትናገሩ ሰዎች አላችሁ። ምንም መረጋገጫ ሳይኖራችሁ እንደዚህ ነው እንደዚህ ነው የሰው ወሬ ባሰሙ። በጣም ጥሩ ነው ምክንያቱም በፊት ሀይሚ እኔና ብሩኬ በምንናገረው ነገር ነው እንጂ ማንም ተነስቶ ስለኛ ብዙ ቢያወሩ ማንኛችሁም መረበሽ የለባችሁም ተብላችኋል። ስለዚህ ለብሩኬ እንዲናድርስ ለሀይሚን እንዲናድርስ ከሌ ጠላቱ ነው ከሌ እናንተ ላይ በላይ ከፍታችሁ በምታወሩት ወሬ ማንም ሊጠየቅ አይችልም። ሁሉም ለመፈመስም ሆነ ለተለያየ ነገር የፈለገውን ነገር ሊያወራ ይችላል። ውሸት ማለት ነው ግን ከሁለቱ መካከል ወይ ከሃይሚ ወይ ከብሩክ እንደዚህ እንደዚህ ሆነናል እንደዚህ እንደዚህ አገዙን እርዱን ሲሏችሁ፣ በዛን ሰዓት ጠላት ማን ነው አይደለም የሚለውን ነገር መለየት ትችላላችሁ። ዝም ብላችሁ ግን በመላምት ባትጓዙ አንዳንድ ቤተሰቦች በጣም ጥሩ ነው ብዬ አስባለሁ። ቤተሰቦች እናመሰግናለን። ባይ ማታ ላይ ይመጣል?